የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ አካሂዷል። ከሕዝብ ተወካዮች ምክር ቤት አባላት ከተነሱ ጥያቄዎች መካከልም የኑሮ ጫና ለማቃለል እየተሰሩ ያሉ ስራዎች ይገኙበታል። የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከእለት ወደ ዕለት እየተባባሰ ነው። መሠረታዊ የምግብና የፍጆታ እቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ቅድ ካለ ቢብራራለን የኑሮ ውድነትን በዘላቂነት ለመፍታትና ህገ ወጦችንም በተከታታይነት ከመቆጣጠርና እርምጃ ከመውሰድ አንጻር እየተሰሩ ያሉ ተግባራት ላይ ማብራሪያ ቢሰጥ። የኑሮ ውድነቱን ለማረጋጋት በርካታ ስራዎች መሰራታቸውን የተናገሩት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ የግብርና ዘርፉን ማሳደግና የቅዳሜና ውር ገበያዎች ማስፋት ተጠቃሽ መሆናቸውን አንስተዋል። የሚያስደንቅ መንገድ ኢንፍሌሽንም ባለፉት ሀያ ዓመታት በተለይ ከሚሊኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይህ የሆነበት ምክንያት አንደኛ ሰፕላይ ሳይድ፣ ቅድም እንዳነሳሁት በግብርና ሰፊ ስራ ስለተሰራን፣ ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር መፍጠር፣ በተለይ ሰንደይ ማርኬት ብለን በሺህ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢ፣ አምራችና ምርት ፈላጊ ለማገናኘት በእጅጉ አግዟል። መንግስት የኑሮ ውድነቱን ለማረጋጋት 440 ቢሊዮን ብር ድጎማ ማድረጉንም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ባለፈው ዓመት ለሴፍቲ ኔት 60 ቢሊየን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል። ዘንድሮ በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። 440 ቢሊዮን ብር ማለት ለውጥ ሲመጣ የኢትዮጵያ አኗዋል በጀት እዚህ ጋር አልደረሰም። ማዕድ ማጋራትና የተማሪዎች ምገባ ለኑሮ ውድነቱ መረጋጋት የጎላ ሚና እንደነበረው የገለጹ ጠቅላይ ሚኒስትሩ የዋጋ ንረቱ በጥቅምት ወር ወደ 11 ነጥብ 7 ዝቅ ማለቱንም አብራርተዋል። ማዕድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጃጠር ጥር ቤተሰቦች ልጆቻቸውን ቁርስ፣ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን አስራ አንድ ነጥብ ሰባት ፐርሰንት ወርዷል።